ደራስድና የተከበራች ሚተስቦች እንዴት እን እናችሁሁላችሁ ሰላም ሰላም ብያለሁ። ዛሬ ላችሁ የመጣሁት እንግዲህ ምግብ አሰራር ነው። ከሌጣ ሌጣ ምግብ መስራት የሚፈልግ ዛሬ አብረን የምንሰራ ይሆናል ማለት ነው። እዚጋ እንግዲህ ስንያው ላይ ወይም የኦቨን ሳህኑ ውስጥ የተጠበሰ ችፕስ አደረኩ። ከዛ ካቻብን አስቀጥር ከቻፕ በደንብ እየኑረው ማለት ነው። ምክንያቱም ኦቭን ውስጥ ስለምናስገባው ማለት ነው። እዚህ ጋር ማይኔዝ እያደረኩ ነው ማለት ነው። ማይኔዙም በደንብ መሆን አለበት ማለት ሙሉ ልክ እንደ ችዝ ስለሚደረግበት ልክ እንደ ፓስታ ፍርኖ፣ እንደ መኮረኒ በሸመል ወዘተ እንደዛ ነው መሆን ያለበት ማለት ነው። ልክ ችዙ ከላይ ይሄ ማይኔዙ ከቻፑ ሚክስ ሲሆን ልክ በቃ እንደ ቪዛ በሉት ማለት ይሄ የሆነ እንጂ ማለት ነው። እዚህ ጋር በቃ እዚህ ጋር ደግሞ ማይኔዛችንን አድርገን ጨርሰናል። እዚ ጋር ደግሞ ችዝ ወይም መዞርላ ይባላል ባረቦቹ ችዝ ይባላል ማለት ነው። ስለዚህ ችዜን እዚ ጋር አደረግ እንዳልኳችሁ እንደ ቪዛ እንደ ፓስታ ፍሞ ወይም እንደ ላዛኛ ምናምን ነው ነገሩ ማለት ነው። እዚ ጋር ዘይት ዘይቱን ዘይቱን ዘይት ዘይቱን አደረኩ። እዚጋ አረንጓዴ ከለራሉ እንግዲህ ሁላችንም የምናውቀው አረንጓዴና ጥቁር ነው። እኔ ያደረኩት ማለት ነው ከሁለቱም ሁለት ሁለት ሁለ ማኪያ በትልቁ ማለት ነው። እሱን ካደረግኩ በኋላ እንግዲህ ከላይ ዘይት ዘይቱን ማለት ይሄ ድርቅ እንዳይል ድረቅ ነገር እንዳይሆን ደስተሶፍት ነገር እንዲሆ ፓስታው ማለት ነው። ልክ እንደ በቃችዙ ምናምን ቡቅት ብሎ ይበሩት አይሊ ሪቅ ከሌጡ ውጫላለ ማለት ነው። እና ከዚህ ላይ እሱ ላይ እናደርጋለን። ከዛ ዘይዘይቱን አደርጋለሁ ትንሽ ማለት ነው። ይሄ ዘይቱን ነው። እኔ ዘይዘይቱን ትንሽ አደርግበታለሁ እንዳልቋጩ ደረቅ ነገር እንዳይሆን ነው። ከዛም ደግሞ ትንሽ ከብዘራ የቆረጥኩት ነበረ ማለት ነው። መክዶንስ ማድረግ ትችላላችሁ። ላይ ከደሪ ያክ ነው። እዚህ ከተዘጋጀ በኋላ በቃ ኦፍን ውስጥ ገባ ማለት ነው። ይሄ ደግሞ ክባ ወይም ባድጃል ክባ ይባላል ማለት ነው። ክባ እንግዲህ ብዙ ጊዜ ወደ ቤሩት የሚሰሩ ሁሉም ነገሮች ያቁታ ያቁታን ማለት ነው። ስጋ ደግሞ እንግዲህ ኩብዝ ወይም አው ኩብዝ ማለት ነው። የሊብናን ኩብዝ ይባላል አንዳንዴ በዘይት፣ አንዳንዴ ደግሞ በማይክሮ ይደረግና ይጠበሳል ማለት ነው። እሱም ከጠበስኩ በኋላ ባዶ ሲኒያው ላይ ካደረኩ በኋላ ባጅንጃል ወይም ዱቤት ወይም እንዳልኳቸው በፍራይ ማለት ነው። የተጠበሰ ነበረኝ እሱ እንደረብኩበት ማለት ነው። ድንች በክብ በክቡ ሳይሆን በምናምን ነው የሚባለው። ልክ እንደ ሽንኩርት አነስ አነስ አድርጌ ተከፍታለ። እሱን ጠብሽ ነበረ እሱን በዝና ከተጣረቃለሁ ማለት ነው። ማለት ይጠበቅ አድርገዋለሁ። የመጀመሪያው ክብዝ ይሆናል። የሁለተኛውን ደግሞ ባጅንጃሉ ራሱ ይሆናል ማለት ነው። ሶስተኛው እንትን ይሆናል ማለት ነው። ምንድን ነው ስሙ? ድነች ማለት ነው። እዚጋ ላዘጋጅ ነው ማለት ነው። ያዘጋጀሁት ሮብ፣ ጠህንያ እና ሎሚ ጫው ፍልፍል፣ አስዋድ ወይም ቁንዶ በርበሬ አደረግኩ፣ አንድ ላይ መታሁት ማለት ነው። ቴስቱን እናንተ መቀስ ትችላላችሁ ማለት እርጎ ማለት ነው። ሁለቱም ማመዘን የለባቸውም። በነገራችን ላይ ጠህንያው መብዛት የለበትም። ሁለት ማንገ ያደረኩት አራት ማንኪያ እንትን ማለት ነው። እርጎ አንድ ላይ መታሁት ማለት ነው። ወፈር ካለባችሁ እናንተ ዘይዘይቱን ወይም ለበን ወይም ማድረግ ትችላላችሁ። ትንሽ ለዘግ እንድና ወደታችን እንዲወርደ ማለት ነው። እዚጋ እንደዚ አድርጌ አዘጋጀሁት ማለት ነው። ከላይ ያለበስኩት ይሄም ያው ሊጥ ነው የሚሆነው። እንደዛ አድርጌ ካዘጋጀሁት በኋላ ክባ የጠበስኩት ክባ አለኝ። በዘይት ሚቃ ጠበስኩት። እናንተ ከለሩ እንዲያምር ያክለው እናንተ በኤክታይ ማድረግ ትችላላችሁ። ያው ሰው ዘይት ስለማይፈልግ ነው ይሄን ያደረኩት ያልኩት ማለት ነው። ከለሩ ግን ቆንጆና ያማረ የሚሆነው በዘይት ሲጠበስ ነው። ዘይቱ እንዳይመጣ አድርጋችሁ አስተካክላችሁ መጥበስ ትችላላችሁ ማለት ነው። በዛ አድርጌ እኔ ሮማን የሚባለውን ማለት ነው ፈልፍል ያስቀምጭ ነበረ። ይሄ ዲዛይን ነው። ከሌለ የለም ያፈራውን ማዘጋጀት ትችላላችሁ ከተፈጠረ ነበር እነሱንም ያው ለከረርና ውብ እንዲሆንልኝ ነው ማለት ነው። በነገራችን ላይ አረንጓዴ ነገር ኦኬ። ከዛ ባድጃል ትንሽ ነበረች፣ እሷንም ለዲዛይን ከላይ ጣል ጣል አደረኳት። በጣም ትንሽ ናት ማለት ነው። እዚህ ጋር እንግዲህ እንደዚህ በዚህ መልኩ ተዘጋጅቶ ሳለቀ በኋላ ትንሽ ስማ ለከለር ነው ማለት ደስ ይላል። ከላይ ሰጠሁት ማለት ነው። ናይችን ከላይ አደረኩባት። ዋው ዋው ዋው ዋው ከዚጋ ሀሉ ትጨርሳለች ማለት ነው። ለጣዲ ጥበብ የተረፈው የናንተ መሞከር ይሆናል። ከወደዳችሁ ላይ ሼር አድርጎት ዛሬ ነበረ ይሄን ነው